የቁርአን ማብራሪያ ተሱረቱል ከውሰር ላይ እንነሳለን። ይቅርታ ተካሱር፣ ተሱረቱ ተካሱር ሱረቱ ተካሱር መክየቱን ወአያቱሃ ሰማኒየቱን ነዘለት በአደል ከውሰሪ ተተካሱር ምዕራፍ ላይ እንነሳለን። እሷ በመካ የወረደች ናት። ማለት የአዳዲስ ልጆች ሊኖሩ ስለሚችሉ ቀብለልሂጅራ ነቢዩ ዐለይሂ ሰላቱ ወሰላም መካ አለቀ ወደ መዲና ከመዳቸው በፊት የወረደች ምዕራፍ ናት። ዋያቱ ሰማንየቱን አናቅሮች ውስጥ ያሉት ስምንት ናቸው። ነዘለት በዓደል ከውሰሪ ሱረቱል ከውሰር በኋላ ነው የወረደችው። ይል ሱረቱ ተካሱር ሰበበ ኑዙል አላት። ሰበበ ኑዙሉ ምንድን ነው? ነዘለት في قبيلتين من الانصار በአንሷር በሆኑ ሁለት ቀቢላዎች በሁለት ጎሳዎች ላይ ነው የወረደችው። ማንና ማን? በኒ ሀሪሳ ወበኒል ሀሪሳ በኒ ሀሪሳ ወበኒል ሀሪስ እኒህ ሁለት ጎሳዎች تفاخروا وتكاثروا فقالت احداهما فيكم مثل فلان وفلان ወደ አማርኛ ተርጉመው ተካሰሩ ወተፋኸሩ ማለት ምን ማለት ነው? በገንዘብም ሆነ በልጆቻቸው ብዛት ተፎካከሩ። ፈቃለት ኢሕዳሁማ ከሁለት አንዷ በኑ ሐሪሳም ልትሆን ትችላለች፣ በኑ ሐሪሳ ልትሆን ትችላለች። አንዷ ነው ያለው። ምን አለች? ፊኩም ሚስሉ ፉላን ፉላን፣ ከእናንተ ውስጥ ገሌ ገሌ የሚባል ሰው እኛ ውስጥ አለ እንደእሱ አምሳዬ ይሆን አላችሁ አሉ። ወቃለል አኸሩን ሚስሉ ዛሊክ እንደዚሁ አምሳያ ደግሞ ሌሎቹም ዝረው አሉ። ተፋኸሩ ፊልአሕያ ثم ቃሉ ኢንጠሊቁ ቢና ኢላ ልቁቡር ሕያው የሆኑ ሲያልቁባቸው ወደ ቀብር ህደው በቃ በሞቱ ሰዎች ደግሞ ሊፎካከሩ ተከተሉን አሉ። ኢንጠሊቁ ቢና ማለት ተከተሉንና እናሳያችሁ እስቲ አሉና፣ ተቁሉ ፊኩም ምስሉ ፉላን ወፉላን ያኒ ቀብር ውስጥ ያሉትን ማለት ነው። ቢሞቱም ዛሬ እኛ ጋር ባይኖሩም እንደ ነገር ያበሉ እንደ ነገር ያበሉ ዝነኛ የሆነ ሀብታም የሆነ አለ ከእናንተ ውስጥ እያሉ መፎካከር ጀማ፣ ያኒ የቁርአኑ አያት አልሃኩሙ ተካሱሩ የሚለው ይሄ መፎካከራችሁ በገንዘብ ብዛት፣ በልጆች ብዛት መፎካከር አዘነጋችሁ ማለት ነው። አላህን ተመገዛት፣ ለመጪው አለም ተመዘጋጀት። ይሄ ተፋቁራችሁ አዘነጋችሁ ነው። ይሄ ቁርአን የወርደው በዚህ ነው። ይሄ እንግዲህ ሁለት ተፍሲር ነው ያለው አታዞርቱሙል መቃቢር የሚለው ቀብር ስተምትቀብርን ስተምትጎበኙ ማለት ራሳቸው ወደ ቀብር እየሄዱ የሞቱ ሰዎችም እየቆጣጠሩ እንድነገሪ እንድነገሪ አላችሁ ይሉ ነበር ነው ወይም እስከምትሞቱ ድረስ ይሄ መፎካከር ከእናንተ ጋር ቀጥሏል ማለት ነው። ይህን ይመስላል ሰበብ ንዝሉ። ወደ ጥሬ ተፍሲር እንቀባለን ይችላል። ቢስሚላህ ራህማን ራሂም አልሃኩም ተካሱር አልሃኩሙ አዘነጋችሁ አተካሱር በዚች ዓለም ጸጋ ብዛት መፎካከር አዘነጋችሁ። ተምን አላህን ተመገዛት ለመጪው ዓለም ከማሰብ አዝንግቶችኋል ነው። እስከ መቼ ቃያው ሓታ ዙርቱሙል መቃቢር ቀብርን እስከምትጎበኙ ድረስ ይህንን ሁለት ተፍሲር አለው ያልኳችሁ ቀብርን እስከምትጎበኙ ማለት ለመፎካከር የሞቱ ሰውህያው የሆኑት ሲያልቁባቸው ወደ ቀብር ሄደው ከእኛ ጋር ተከተሉ፣ ና እናሳያችሁ ሲ እንዴት አለ ባለ ዝና እንዳለ ከኛ ውስጥ ከእናንተ ውስጥ የሌለ ይሉ ነበር። ና ቀብርን እስከምትጎበኙ ማለት ይህ ነው። ወይም እናንተ እስከምትሞቱ ድረስ ወደ ቀብር እስከምትሸኙ ድረስ ይሄ መፎካከር አላህን ከመገዛት አዘነጋችሁ ይለናል። ይሄ ሁላችንም ላይ ያለ ነገር ነው። ያጀማ ሁላችንም እንስጠ ዛሬ ገሌ በለጠኝ፣ እገሌስ እንዴት ነው? ምን ያህል ገቢ ያለው ማን ነው? እኔህን ነው የምናስበው እንጂ እስኪ በአኼራ ተፎካክረን እናውቃለን። ስለ አኼራ ጉዳይ ከእኔ የበለጠ ገሌ አላህን ይፈራል፣ ከእኔ የበለጠ ገሌ ይህን ያክል ለድሆችም የሚያስብ አስበን እናውቃለን። እንደ ጋዜጣ ማንበብ ሳይሆን ወደ ራሳችን አምተን አላህ ይነግራለን። ከላ ሰው ከላ ተከልከሉ ነው ከዚህ አስተሳሰብ ከዚህ አድራጎታችሁ ተከልከሉ። ሰው ፈትዕለሙና ወደፊት ታውቃላችሁ። ይሄ ፉክክራችሁ ይሄ ተግባራችሁ ምን እንደሚያመጣባችሁ በቅርቡ ወደ አራ ሲትሄዱ ታውቃላችሁ ነው ቶ መከላ ከዚያም ተከልከሉ ሰው ፈትዕለሙን አሁንም ታውቃላችሁ ምን ይሄንን አድራጎታችሁ የሚያመጣባችሁን መዘዝ ነው። ከላ ሶትያ አሁን ታጠቡ ለው ተዕለሙነ ዒልመል የቂን እርግጠኛ የሆነን እውቀት ብታውቁ ኑሮ ይሄ የምታደርጉት አድራጎት በዱንያ ብዛት፣ በልጆች ብዛት የምትፎካከሩት መፎካከር በመጨረሻ የሚያመጣባችሁን ነገር ብታውቁት ማ አልሃኩም ነው የምንለው ለው ተዕለሙነ ዒልመል የቂን እዚህ በእርግጠኛነት ይህንን የምሰሩት ስራ የሚያመጣውን ነገር ብታወቁ አኼራ ላይ የሚጠብቃችሁን ነገር ብታወቁ ጀዋቡ ምንድን ነው? ማአልሃኩሙ ተካሱር። ይሄ በዚች ዓለም ጸጋ ብዛት መፎካከራችሁ አላዘጋችሁ ነበር። ግን የሚመጣውን መዘዝ ባለማወቅ አኼራን ትታችሁ፣ ለአላህ ማደረን ትታችሁ በዱንያ ብዛት ተፎካከራማችሁ ይላል። ለተራውነ ልጀሂም ጀሃነምን በእርግጠኛነት ታዩዋት አላችሁ መ ለተራውነ አይነ ል የቂን ተዚያም ባይናችሁ በብረቱ ታዩት አላችሁ መ ለቱስአሉነ የውመኢዝን አንነዒም ተዚያም ለቱስአሉነ ትጠየቃላችሁ፣ የውመኢዝን የዚያን ቀን አን ነዒም ስለተለገሳችሁ ጸጋ በሙሉ ትጠየቃላችሁ። ይሄ ጠቅለል ያለ ንግግር ነው። ጸጋው ምንድን ነው? በቀላሉ ረሱል አለ ሰላት ወሰላም አምስትን ነገሮች ከአምስት ነገሮች በስተፊት ተጠቅሙባቸው ያሉትን እንውሰድ። ከጤናችን እንጠየቃለን፣ ከገንዘባችን እንጠየቃለን፣ ከግዜያችን እንጠየቃለን ጌታትነታችንን እንጠይቃለን። እድሜያችን ሳይቀር በህይወታችሁ ምንድን ነው የሰራችሁት ተብለንን እንጠይቃለን። እሺ፣ አጭሩን ሌላው ቢቀር እዚህ ጊዜ ጊዜያችን ላይ ምን እየተማርነ አሳለፍ ነው። ይሄ ጸጋ ነው በሙሉ። ወይን ተዑዱ ኒዕመተ ዱን ወይን ተዑዱ ኒዕመተ ዱንያ ላ ተህሱዋ። አጠቃላይ መቁጠር አንችልም። ሰይክ ስልጠን ጸጋ ቆጥረን አንጨርሰው፣ ግን የምናውቃቸውን ጸጋዎች እንኳን በዚህ ሁሉ ጸጋ ትጠየቃላችሁ ተብለናል። ስለዚህ ስለ እውቀታችንም የምንጠይቃለን። ማስተማር መማር፣ ማስተማር አለ ግድ ነው። ስለ ጊዜያችን የምንጠይቃለን። ፈራቀክ ቀብለ ሹግሊክ ብለዋል። ነፃ የወንክበትን ጊዜ ትጠየቃለህ። ምን ሰርተን ያሳለፍከው ቢዚ ከመሆንህ በስተፊት አሁን ሁላችንም እንደዚህ ጊዜ አግኝተን ለመወያየት ዲናችንን ለመማማር አላህ የሰጠንን ጸጋ እንጠይቅበታለን። ይህን ይመስላል አነጋገሩ ጠቅላላ ነው። ባረከላሁ ፊኩም የዛሬው ተፍሲር የሱረቱ ተካሱር እዚህ ላይ ያቁሟል። ያዕጢኩም ልአፍያ ወደ ሱረቱ አልቃሪያ እራመዳለን። ቢስሚላህ ረሕማን ረሒም

ስለ ቂያማ ቀን ጉዳይ አሳሳቢ አጨናቂ የሆነ ነገር እና መልካም ስራ ያለው ወደ ጀነት እንደሚሆን መልካም ኑሮ ላይ እንደሚኖር መጥፎ የሰራ እና መልካም ስራው ደግሞ ያነሰበት ጀሃነም መኖሪያው እንደምትሆን ሁለት አረፍት ነገሮች ታስተምረናለች። بسم الله الرحمن الرحيم القارعة ما القارعة አልቃሪ መልቃሪያ አልቃሪያ ምንድን ናት ነው። ቃሪያ ማለት ለመጀመሪያ እስሙን ሚን አስማኢ የውም ልቅያም ተቂያማ ቀን ስሞች አንዷ ናት። ቃሪያ ማለት አልቃሪያ ማለት ቆርቋሪ ማለት ነው። ልብን የምትቆረቁር በጭንቀት የሰው ልጅ ልቦች የውመልቅያማ የምትቆረቁር ማለት ነው። ሬት ተፍሲሩ ማለት ነው። ስም ነው፣ ግን ወደ አስልልማናው ሲነት ቆርቋሪ ማለት ነው። ጠይብ አልቃሪዓ መልቃሪዓ አልቃሪዓ መልቃሪዓ ማለት አልቃሪዓ ምንድን ናት ማለት ነው። ሁለተኛው መልቃሪዓቱ ማለት አልቃሪዓ ምንድን ናት ጥያቄ ነው። ወመድራከ ድራከ መልቃሪዓቱ ምን የምታውቀው ነገር አለ ያ መሐመድ፣ መልቃሪዓቱ ስለ አልቃሪዓ ስለ ቆርቋሪቱ ምን የምታውቀው ነገር አለ? መልሱሽ ነው። ዮመ የኩኑ ናሱ ሰዎች የሚሆኑበት ቀን ነው። ከልፈራሽ መብሱስ እንደተነደፈ ሱፍ ሱፍ ማለት ጠጉር ማለት ነው። ወይም ከልፈራሽ መብሱስ እንደተበታተነ ተበታተነ። ኩኩባ ኩኩባ ቢራ ቢሮ ወይም ኩኩባ ቢራ ቢሮ ማለት ግልጽ ነው። ኩኩባ ማለት ያንበጣ ልጅ ትንንሾች ኩኩባ ይባላሉ። እንደዚያ የሚሆኑበት ቀን ነው የአልቃሪያ የሚባለው ወተኩኑል ጂባሉ የመ የኩኑ ናሱ ከልፈራሽል መብሶስ ሰዎች እንደተበታተነ ቢራ አድሮ ወይም ኩኩባ የሚሆኑበት ቀን ነው ነው። የተነደፈ ሱፍ የሚለው ዝለሉ ታችኛው ላይ ነው ያለው። ወተኩኑ ልጂባሉ ጋራዎች ወይም ጋራ የምትሆንበት ቀን ነው። ከልዕህኒል መንፉሽ እዚህ ጋር ነው። ከልዕህኒል መንፉሽ እንደተነደፈ ሱፍ ሱፍ ጠጉር ነው እንግዲህ፣ ጠጉሩን የበጉን፣ የሚሆን የማንኛቸውም የግመሎች፣ የከብቶች ስል የሚሆን ነድፈው ነው ልብስ የሚሰሩት። ያን ጊዜ የተነደፈ ጊዜ ጭዋ የሌለው ዝም ብሎ ሙሽሽ የሚል ይሆናል። እና እቺ ግዙፍ መስላ የምትታየን ጋራ የውመል ቂያማ እንደዚያ እንደተነደፈ ሱፍ የምትወልበት ቀን ነው። ልብስን የምትቆረቁረው በዚያ ቀን ነው። ፈአማ መን ሰቁለት መዋዚኑ ፈአማ መን ሰውየም ሰቁለት መዋዚኑ የመልካም ስራው ሚዛን የከበደለት ሰውማ

ዋማመን ሰው ይከፍተት መዋዚኑ የመልካም ስራው ሚዛኖች የቀለሉበት፣ ፈኡሙሁ ሀውያ መሟሪያው ማለት ነው። ፈኡሙሁ ማለት ሀውያ ሀውያ የምትባለው ጀሃነም ናት። ወማ አድራከ ማህያ ወማ አድራከ ምን የምታውቀው ነገር አለ ማህያ ሀውያ ማለት ምን እንደሆነች ምን የምታውቀው ነገር አለ። ተፍሲሩሸ ናሩን ሀሚያ ናሩን ሄ ናሩ እሷ እኮ እሳት ነች። አሚያ እጅግ በጣም አቃጣይ የሆነች እሳት ነች። ሀውያ የምትባል የመልካም ስራው ሚዛን የቀለለበት ሀውያ ውስጥ ይኖራል ብሎ ይነግረናል። እዚህ ላይ የዛሬው ተፍሲር አቁማል። صلى الله على سيدنا محمد وعلى اله وصحبه وسلم السلام عليكم ورحمة الله وبركاته